ኢዜማ ትላንት ማምሻውን ያወጣውን መግለጫ ይዘናል። አሁን ያለው እንቅስቃሴ ወደ ሀገራዊ ትርምስ እንዳንገባ ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱን አሳስቦናል አለ ኢዜማ። ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሔ ሲሰጥ አልተስተዋለም። በተለይም ላለፉት አንድ ወር የጤና ባለሙያዎች ጥያቄያቸውን በጽሑፍ ጭምር እንዳሳወቁና መልስ እስኪሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም። የባለሙያዎችን ጥያቄ የመጠየቅ ሕገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ አለማድረጉና ማስፈራሪያ አዘል አቅላይ መንገድ መከተሉ ሲብስም የተደረጉ ሙከራዎች ካሉ በወቅቱ በተገቢው መንገድ አለማሳወቁ ኃላፊነትን በአግባቡ ካለመወጣት የሚመነጭ የመንግስት ስህተት ነው። የጤና ባለሙያዎቹን ጥያቄዎች ተገቢ መልስ የሚሰጥ የመንግስት አካል በመጥፋቱ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል ስራ ማቆም አድማ አምርቷል። በዚህ ምክንያት የጤና አገልግሎት ፈላጊው የማህበረሰቡ ክፍል ለእንግልትና ለስቃይ እየተዳረገ ይገኛል። በዚሁ ከቀጠለም ማህበረሰቡ ለተጨማሪ እንግልት እንዳይዳረግ ያሳስበናል። ባለሙያዎቹ ፖለቲካዊ ዓላማ እንደሌላቸውና የትኛውም የፖለቲካ አካል ጥያቄያቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስ ደጋግሞ ማሳሰባቸው ከኢዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሐሳብ ላለመስጠት በጥንቃቄ ሲመለከተው ቆይቷል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል። ሂደቱ በዚሁ ከቀጠለ በተግባር ለባለሙያዎች ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመግባባት የማምራት አዝማሚያ እያሳየ ነው። ኢዜማ የጤና ባለሙያዎቹን ጥያቄ በአግባቡ የሚረዳና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው። በእርግጥ መብትን ለማስከበር የሚካሄድበት ስልት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ የህክምና አገልግሎት ለማግኘት ወደ ተለያዩ ሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑ እሙን ነው። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስቃይ ውስጥ የመቆየት ብሎም የመኖር ያለመኖር አጣብቂኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑም አንጻር ትክክለኛ ስልት አይሆንም። ይህን ታሳቢ በማድረግ ወደ መፍትሄው ለመሄድና ከአስፈላጊ ውጥረት ለመውጣት አንደኛ መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎችን እንዲፈታ ብሎም በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መረዳት በአግባቡ እንዲገልጽ እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ እንጠይቃለን። ሁለተኛ የጤና ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩ እንጠይቃለን። ሶስተኛ የጤና ባለሙያው ማኅበራትን ያቀፈና የሚመለከታቸውን የመንግሥት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉ ለባለሙያው እና ለማህበረሰቡ የደረሰበትን ውጤት በመገናኛ ብዙሃን እንዲያሳውቅ ምክረ ሐሳባችንን እናቀርባለን። በመጨረሻም ይላል ኢዜማ በመግለጫው፣ በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፈው መሆኑን አስምረን እያረጋገጠን ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስትን ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን። በዚህ የመብት ትግል ውስጥ በሰላማዊ መንገድ ስትሳተፉ እስር፣ እንግልትና አፈና ለደረሰባቸው የጤና ባለሙያዎች ሁሉ የተሰማንን ሀዘን እየገለጽን በህጋዊና ሰላማዊ መንገድ መብትን መጠየቅ በምንም መልኩ ሊያሳስርና ሊያሳፍን እንደማይገባ፣ በዚህ መንገድ ጥያቄውን ለማፈን መንግስት እየወሰደ ያለውን እርምጃ በአስቸኳይ እንዲያቆም ድርጊቱን እኛም አጥብቀን የምናወግዝ መሆኑን ለማሳወቅ እንወዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። ግንቦት 10 ቀን 2017 ዓ.ም አዲስ አበባ፣ ኢትዮጵያ የኦሮሚያ ሐኪሞች ማህበር የተሰጠ ጋዜጣዊ መግለጫ ደርሶናል። የኦሮሚያ ሐኪሞች ማህበር በባለፈው ዓመታት የጤና ስርዓታችን ከፓርቲ ፖለቲካ ጥገኝነትና ተጽዕኖ ተላቆ ተገልጋዩ ማህበረሰብ እና አገልጋዩን የጤና ባለሙያ ማዕከል አድርጎ ዘመኑን በዋጀ መንገድ ተደርጎ አዲስ ጉዞ እንዲጀምር ሲያሳስብ ቆይቷል። በተለይም የጤና ባለሙያው የጤና ስርዓት ምሰሶ እንደመሆኑ የሚገባውን ለመስጠት የሀገራችን አቅም አይፈቅድም እንኳን ከተባለ እየተራበ እንዳያገለግል፣ እየተጠማ እንዳይማር፣ እየታመመ ማፍታገሻ እንዳያጣ የሚያደርግ የኑሮ ሁኔታ ጊዜ ሳይሰጠው እንዲፈጠርለት ሲታገል ቆይቷል። በዚህ አቋሙ በመጽናቱ ማህበራችን በባለፉት ዓመታት በሀገራዊ ደረጃ በሚዘጋጁ መድረኮችና ውይይቶች እንዳይሳተፍ ተደርጓል። አሁንም ቢሆን ማህበራችን ባለሙያው እያነሳ ያለውን ጥያቄ ሙሉ በሙሉ የሚደግፍ መሆኑን እያሳወቅን የሚከተሉት ጉዳዮች አጽንኦት እንዲሰጣቸው ያሳስባል። አንደኛ፣ አሁን እየተፈጠረ ያለው ነባራዊ ሁኔታ ተካሮ ጉዳትን ከማስከተሉ በፊት ውይይት እንዲደረግና ተጨባጭ እርምጃዎች እንዲጀመሩ፣ ሁለተኛ የጤና ሚኒስትር በሙያ ማህበር ስም የተደራጁና ገለልተኛ ያልሆኑ ቡድኖች እና ግለሰቦችን እየሰበሰበ እንደተለመደው ጉዳዩን ለማድበስበስ የሚያደርገውን እንቅስቃሴ እንዲያቆም ሶስተኛ የጤና ባለሙያው የራሱን ተወካይና ተደራዳሪ ቡድን እራሱ እንዲያቋቁምና በመንግስት በኩል በቂ ጥበቃ እንዲደረግላቸው አራተኛ ከዚህ ጋር ተያይዞ የሚደረግ እስራት እንዲቆምና የታሰሩት ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ። አምስተኛ መንግስት እንደተለመደው የግማሽ ቀን ስብሰባ ጠርቶ ጉዳዩን ለማብረድ የሚያደርገውን እንቅስቃሴ አቁሞ የጊዜ ገደብ አስቀምጦ ከባለሙያው ቡድንና ከሚመለከተው ሚኒስቴር መስሪያ ቤቶች ጋር ጥልቅ ውይይት አድርጎ ግልጽ የሆነ የመፍትሄ ሀሳብ የሚያቀርብ ቡድን እንዲያደራጅ። ስድስተኛ የጤና ባለሙያውን ጥያቄ ለማጣጣልና ለማጠልሸት የሚረባረቡ ሚዲያዎችና ግለሰቦች ከድርጊታቸው እንዲቆጠቡ እንዲደረግ ሰባተኛ የጤና ባለሙያው ከስሜታዊነት እንዲሁም ከሐሰተኛና ከፋፋይ መረጃዎች ራሱን በመጠበቅ ማኅበረሰባችን ላይ የከፋ ጉዳት በማያደርስ መንገድ ጥያቄውን ጸንቶ መያዝ እንዳለበት ጥሪ እናቀርባለን። ግንቦት 11 ቀን 2017 ዓ ም ከዚህ ጋር ተያይዞ ባለፉት ቀናት ለእስር ተዳርጎ የነበረው ዮናታን በሰላም ተፈትቻለው የደረሰብኝ ምንም ነገር የለም እንድፈታ ድምፅ ለሆናችሁኝ፣ ለተጨነቃችሁልኝ ሁሉ ምስጋናዬ ከልብ ነው ብሎ አድርሷል። መፈታቱንም አብስሯል።